በሆሊውድ የፊልምና የሙዚቃ ኢንዱስትሪ ብዙ ባለረብጣ ዶላር ቱጃር ባለሀብቶችን አፍርቷል። አብዛኞቹ የፊልም ተዋናዮች ቢሆኑም ከቤታቸው በር በወጡበት ቅጽበት አራትና አምስት ጠብደል ቦዲጋርዶችን ከኋላና ከፊታቸው እየነዱ በቅንጡ ላምበርግኒና ሬንጅ ሮቨር መኪናቸው ተሳፍረው ሲጓዙ ማስተዋል በውጭው ዓለም የተለመደ ነገር ነው። ይህ እንዳለ ሆኖ ግን ከኒህ የሆሊውድ አርቲስቶች ጎራ በተለየ በግላቸው በዓለም አቀፍ መድረክ ታዋቂ እንዲሁም ባለጸጋ ሆነው ሳለ ብዙ ሚሊዮን ዶላሮችን በባንካቸው አስቀምጠው ኑሯቸው ግን ከተራው የአገሪቱ ግለሰብ ጋር ተቀላቅሎ ያልተጋነነ ኑሮን ለመግፋት ያልከበዳቸው አስደናቂ የሆሊውድ ታዋቂ የፊልም አክተሮች እንዳሉ ስንቶቻችሁ ታውቃላችሁ? ዛሬ በዚህ ፕሮግራማችን አስር የተመረጡ የውጭ ዓለም ታዋቂና ተወዳጅ የፊልም አክተሮችን የሚኖሩትን ያልተጠበቀና ከፓፓራዚ የተለየ ዝም ያለ ሕይወት ለእናንተ ይዘንላችሁ ቀርበናል። እስከ ፍጻሜው አብረውን ይቆዩ። ቪዲዮውን ላይክ በማድረግ እንጀምረው። ቻናሉን ሰብስክራይብ ካላደረጉ የሰብስክራይብ ምልክቷን በመጫን ቤተሰብ የሆኑ። አስረኛ ሳራ ጄሲካ ፓርከር፣ ይቺ አሜሪካዊ ሴት በአሜሪካ ታዋቂ የፊልም አክተር ስትሆን ሴክስ ኤንድ ደ ሲቲ በሚለው ተከታታይ የቴሌቪዥን ድራማ ብዙ ታዋቂነትንና ባለጠግነትን ያገኘች ሲሆን በግሏ 140 ሚሊዮን ዶላሮች በላይ የተጣራ ሀብት ያላት ቱጃር ባለሀብት ብትሆንም የምትኖረው ህይወት ግን ብዙዎች የሚጠብቁት አይነት አይደለም። ለቤተሰቤና ለግል ህይወቴ ቅድሚያ እሰጣለሁ ብላ የምትናገረው ይቺ አርቲስት እንደሌላው የምዕራቡ ዓለም ባለሀብት አርቲስቶች ብዙ ሺህ ዶላሮችን ለአልባሳትና ለጌጣጌጥ ማውጣት እንደማቶር ትናገራለች። ለገሏና ለልጆቿ ከሰከንዳንድ ወይንም ካገለገሉ የአልባሳት መሸጫዎች ገብታ እንደምትሸምት በራሷ አንደበትም ስትናገር ተደምጣለች። ገንዘብና ዝና የሰውን ማንነት ሊቀይር አይገባ የመፈልገውን የምፈልገውን ህይወት እየኖርኩኝ ነውም ትላለች። ዘጠነኛ ቶቢ ማጎየር። በሳን ራይሚ የስፓይደርማን ተከታታይ የፊልም ሥራዎች ውስጥ በዋና ተዋናይነት በመሳተፍ በዓለም ላይ በሁሉም ሕፃናትና አዋቂ ዘንድ የማይጠፋው ስፓይደርማን የተሰኘ የሱፐር ሂሮ ምስልን ቀርጾ ያለፈ የምንጊዜውም ምርጥ የፊልም አርቲስት ነው። በፊልም ሥራዎቹ ከ50 ሚሊዮን ዶላሮች በላይ የሚሆን የራሱ የተጣራ ሀብት ማከማቸት የቻለ ቢሆንም የግሉን ሕይወት ግን ቀለል አድርጎ የሚኖር ከሶሻል ሚዲያ የራቀ ኑሮን ለመግፋት መርቷል። ገና በካሜራቸው ሊቀርጹት የሚፈልጉትን የጋዜጠኛ ማዕት ሲመለከት ንዴትና ብስጭት የሚቀድመው የአርቲስት ገንዘብና ዝና የቀደመውን ማንነቱን ሳይለውጠው ተራ የሚባሉ ልብሶችን ለብሶ በየመንገዱ ሲጓዝ ማየት የተለመደ ነገር ነው። ካላስፈላጊ ወጪ ይልቅ ገንዘቡን ለእርዳታ መስጠት እጅግ እንደሚያስደስተውም ይናገራል። ስምንተኛ አሽቶን ከቸር ቱ ኤንድ ሀፍ ሜን በተሰኘው ተከታታይ ድራማ ቻርሊ ሺንን ክቶ በተሳተፈበት አጋጣሚ ታዋቂነትንና ዝናን ይበልጥ ለማትረፍ የቻለው ይህ ትውልድ አሜሪካዊ የፊልም አክተር ሲልከን ቫሊ በተሰኘው ሌላ ታዋቂ ተከታታይ የቴሌቪዥን ድራማ ላይም ተሳትፏል። በዚህና በመሰል የፊልም ስራዎቹ ወደ 200 ሚሊዮን ዶላሮች የሚጠጋ ሀብትን ለማፍራት የቻለ ሲሆን አሽተን ለልጆችም ሆነ ለቤተሰቡ የቅንጦት ኑሮን ከማስለመድ ይልቅ ተራና የተለመደውን የኑሮ ሂደት እንዲገፉ አድርጓል። ልጆች ውጪ የባለሀብት ቤተሰብ ልጆች መሆናቸውን እንኳን በቅጡ አያውቁም። እኔ ራሳቸውን ችለው በራሳቸው ጥረት እንዲነሱ እንጂ በምሰጣቸው ዶላሮች ብቻ ተደግፈው እንዲኖሩ አልፈልግም በማለት የሚናገረው ይህ ታዋቂ አክተር ተራ መኪና፣ ያልተጋነነ መኖሪያ ቤት ውስጥ የሚኖር አነስ ካሉ ግሮሰሪዎች ደግሞ ገብቶ ሲሸምት ብዙውን ጊዜ የሚስተዋል ሰውም ነው። ሰባተኛ፣ ኤላይጃ ውድ አብዛኛው የዓለም ሕዝብ ፍሮዶ ባጊንስ የተሰኘውን ገጸ ባህሪ ተላብሶ በታዋቂው የሆሊውድ ፊልም ዘ ሎርድ ኦፍ ዘ ሪንግስ ላይ ሲሳተፍ ያውቁታል። ይህ ፊልም ታዋቂነትንና ገንዘብን ገና በወጣት ዕድሜው ይዞለት ሊመጣ ችሏል። ኤተርናል ሰንሻይን ኦፍ ስፖትለስ ማይንድ እንዲሁም ዊልፍሪድ በተባለው ተከታታይ የቴሌቪዥን ድራማ ጭምር የተሳተፈ ሲሆን ወደ 20 ሚሊዮን ዶላሮች የሚጠጋ የተጣራ የግል ሀብት ለማካበትም ችሏል ታዲያ ይህ ሀብትና ዝና ግን የሚፈልገውን ቀለል ያለና ያልተጋነነ ህይወት ከመኖር አላገዱትም። ያልተጋነነ የአለባበስ ስታይልና የሚዲያ አትኩሮትን ባለመፈለጉ የሚታወቀው ይህ ወጣት አርቲስት የራሱን ሲሚያን ሪከርድስ የተሰኘ የሙዚቃ ፕሮዳክሽን ካምፓኒ በመመስረት የሚወደውን የዲጄነት ስራም ጎን ለጎን እየሰራ ቀለል ያለ የአኗኗር ዘይቤን የሚገፋ ሰው ነው። ስድስተኛ፣ ራያን ሬኖልድ ዴድፑል 6 አንደርግራውንድ እንዲሁም በመሳሰሉት የአሜሪካ ብሎክበስተር ታዋቂ ፊልሞች ላይ በአርቲስትነት የተሳተፈው ይህ ዝነኛ የሆሊውድ አርቲስት ከፊልም ስራዎቹ ይልቅ በአሜሪካ ስቶክ ገቢያ ላይ ኢንቨስት በማድረግ ያካበተው ገቢ እንደሚበልጥ ይነገርለታል። ታዲያ ይህ የቢዝነስ ሰውና ታዋቂ አርቲስት በስቶክ ገቢያ ኢንቨስት በማድረግ ከ300 ሚሊዮን ዶላሮች በላይ የግል ሀብት ያለው ቢሆንም ከባለቤቱ ብላኪ ላይቭሊ ጋር የራሳቸው የሆነ ከሶሻል ሚዲያ የራቀ የቤተሰብ ህይወት ለመግፋት ግን አላስቸገራቸውም። ገንዘብና ዝና የሰውን ማንነት አይለካም የሚለው ይህ አሜሪካዊ አክተር ለቤተሰቡ ቅድሚያ የሚሰጥና እንደ ማንኛውም ተራ ግለሰብ በአሜሪካ ጎዳናዎች ወግ ሲያደርግ የሚስተዋል አይነት ሰው ነው። አምስተኛ ጄኒፈር ላውረንስ በአሜሪካ የሆሊውድ ፊልም ኢንዱስትሪ ውስጥ ከፍተኛ ተከፋይ ከሆኑ የሴት አክተሮች ማዕከል አንዷ ናት። ሃንገር ጌምስ፣ ፓሴንጀርስ እንዲሁም ዶንት ሉክ አፕ የተባሉት የፊልም ስራዎቿ በጣም ታዋቂነትንና ዝናን አስገኝተውላታል። በ2025 ዓ ም በወጣው መረጃ መሰረት ይህች አርቲስት 160 ሚሊዮን ዶላሮች የተጣራ የግል ንብረት እንዳላት የተነገረ ሲሆን እንደሌላው የሆሊውድ አክተር ብዙ ሚሊዮን ዶላሮችን አውጥታ ግዙፍ የመኖሪያ ማንሽን ከመገንባት ይልቅ በመደበኛ የህዝብ አፓርትመንት ውስጥ ለመኖር ወስናለች። የግሏ ጠባቂ ቦዲጋርድም የሏትም። ሕይወቷ ከካሜራ የራቀ የተለመደ የአኗኗር ዘይቤን የሚያንጸባረቅ ድንቅ ሴት የሆሊውድ አርቲስት ናት። አራተኛ፣ ክርስቲያን ቤል የፊልም ገጸ ባህሪያትን ተላብሶ ለመጫወት ሲል የሰውነት ክብደቱን እንዳሻው ሲቀያየር ለተመለከተው ሰው ምን ያህል የፊልም ፍቅር እንዳለው ለመገንዘብ ብዙም አይከብደውም። ዳርክ ናይትስ፣ ቶር ላቬንድ ተንደር እና አሜሪካን ሀስል በተባሉ ምርጥ የሆሊውድ ፊልም ስራዎች ላይ የአክቲንግ ብቃቱን ለማስመስከር የቻለው ይህ ተዋናይ 120 ሚሊዮን ዶላሮች የተጣራ የግል ሀብት በባንኩ ካዝና መኖሩ የሚ የወደውን የፊልም ስራ ትቶ ቅንጡ ህይወትን ለመኖር እንዲወስን አላደረገውም። ይልቁንም በትርፍ ሰዓቱ እርሱንና ቤተሰቡን ከሶሻል ሚዲያ በማራቅ የግሉን ያልተጋነነ ህይወትን ለመኖር ችሏል። በ2025 በተከፈተው ፎስተር ችልድረን በተባለው የእርዳታ ድርጅት ማስጀመሪያ ፕሮጀክት ላይ 20 ሚሊዮን ዶላሮችን እንደረዳ የሚነገርለት ይህ አርቲስት የእርሱን አይነት ሀብት ባካበቱ አርቲስቶች ዘንድ ብዙውን ጊዜ የማይስተዋል ያልተጋነነ ያነኗል ኤድዋርድ ዘይቤን የሚኖር ታዋቂ የፊልም ተዋናይ ነው። ሶስተኛ ሮበርት ፓቲንሰን ተዋላይት ሳጋ በሚለው ተከታታይ የቴሌቪዥን ድራማ ታዋቂነትንና ገንዘብን ገና በልጅ እድሜው በሩን ያንኳኩለት ይህ አሜሪካዊ የሆሊውድ አርቲስት ቴኔት ኤንደ ባትማን እንዲሁም ሃይታውስ የተሰኙት የአርቲስቱ ሌሎች የፊልም ስራዎቹ ናቸው። 100 ሚሊዮን ዶላሮች አጠቃላይ ሀብት ያለው ይህ ታዋቂ የፊልም አክተር ዝናና ገንዘብን ከማ በስበስ ይልቅ ለጥበብ ሥራ ቅድሚያ እንደሚሰጥ ብዙዎች ይናገሩለታል። የሚለብሳቸው ልብሶችና ይህ ነው የሚባል ቅንጡ መኪና የሌለው ሰው መሆኑ ገንዘብና ዝና ለዚህ ሰው የማንነት መገለጫዎች ተደርገው እንደማይወሰዱ ትልቅ ማሳያዎች ናቸው። ሁለተኛ ኪያኑ ሪቪስ ተማትሪክስ እና ጆን ዊክ በተሰኙ የአክሽን ዘውግ ባላቸው ምርጥ የሆሊውድ ፊልሞች ባሳየው የትወና ብቃት ዝናንና ሀብትን ለማካበት የቻለው ይህ ታዋቂ የሆሊውድ የፊልም አክተር 38 ሚሊዮን ዶላሮች አጠቃላይ ሀብት አለው። ታዲያ የሆሊውዱ ጥሩ ሰው ወይንም ደናይሰስት ማን ኢን ሆሊውድ የሚል ቅጽል ስም ያለው ይህ ግለሰብ 7% የሚሆነውን የማትሪክስ ፊልም የትወና ገቢውን ለእርዳታና ለፊልም ክሩ አባላ እንደሰጠ ይነገርለታል። ለህፃናት ሆስፒታል ግንባታና ለካንሰር ሪሰርች ወይንም የምርምር ተቋማት ብዙ ሚሊዮን ዶላሮችን የሚረዳው ይህ ግለሰብ አኗኗሩ እንደ አንድ የሆሊዉድ ባለ ሀብት አልነበረም። እንደ ተራው የአገሪቱ ነዋሪ በባቡር ይሳፈራል፣ በትንሽ አፓርትመንት ውስጥ ይኖራል። ከዚህ ያለፈ ህይወት አልነበረውም። ሀብትና ዝና ከሚያደርጋቸው ከቅን ተግባራቶቹ ያልበለጡበት ይህ ድንቅ አርቲስት በብዙዎች ዘንድ በዚህ ጸባዩ ምክንያት ተወዳጅነትን ሊያተርፍ ችሏል። አንደኛ ሊዮናርዶ ዲካፕሪዮ በ2025 ዓ. ምረት 300 ሚሊዮን ዶላሮች እንዳሉት የተገለጸው ይህ አርቲስት ዶሉ ካፕ ኪለርስ ኦፍ ደ ፍላወር ሙን እንዲሁም ኢንሴፕሽን የተባሉት የአርቲስቱ ከብዙ በጥቂቱ የተወነባቸው ታዋቂና ምርጥ የፊልም ሥራዎቹ ናቸው። ያለውን ገንዘብ በተፈጥሮና አካባቢ ጥበቃ ፕሮጀክቶች ላይ ኢንቨስት በማድረግና ለበጎ አድራጎት ድርጅቶች በመለገስ የሚታወቀው ይህ አርቲስት አንዳንድ ጊዜ የህዝብ ትራንስፖርት አገልግሎት ሲጠቀም መስተዋሉ ብዙዎችን ሊያስገርም ችሏል። ብዙ ረብጣ ሚሊዮኖች ማለት ቅንጡ ሕይወትን ግዴታ ያደርል። ገንዘብ ነፃነትን ካሳጣ ጠላት እንጂ ወዳጅ አይሆንም። ዛሬም ገንዘባቸው ነፃ ህይወትን ከመምራት ያላገዳቸው ምርጥ የሆሊውድ አክተሮችን መርጠን ወደ እናንተ ያቀረብንበት ፕሮግራም በዚሁ መልኩ አጠናቀቅን። በሌላ መሰናዶ እስከምንገናኝ ሰላም ይሆኑ። ለዚህ ዩትዩብ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሆኑ።